ከሌባ ጋር አድሬ አቃለሁ የት ቤቴ መሽቶበት ነው ቤት እኔና ፓፒ ነህ ሰርቆ ይዛችሁት ነው ቤት ውስጥ ያደረው ሌባ መሆኑን በምን አወቃችሁ? ታዲያ ሌባ ስለሆነ ማታውቂያለሁ። አድሮ መውጣቱን ያወቁት ጠዋት ያልጋ ሲከፍል፣ ያልጋ ሲከፍል አድሮ። ወንድ ነው ሴት? ወንድ ነው። ምን ሰርቆ ነው? ሌባ መሆኑን በምን አወቅ? ተናንቄዋለሁ። ጥሌ ኔ አሁን ገባኝ። ቤት ገብቶ የሚሰርቀው አጣ። እናንተ ቤት እስከምትነሱ ነው እንጂ አንሶላውን ሊወስደው ቆሞ ጠብቆ። ተናንቄዋለሁ ስትል ማለት መናናቅ ነው ወይስ ምን? መተናነቅ፣ መናናቅ፣ ሁለቱ መተናነቅም መናናቅ ጠዋት ስንት ሰዓት ወጣ ከእኛ ጋር ነው ወጣ ቤት ቤት አይ አይ በልቷል ሌባ ነው ሌባ ለምን ተባለ? የዋ እኮ ነው ጥሌ፣ እኔ ርቦት ነው ምናምን ብሎ ነው የሚሰጠው። በጣም እንደዛ ነው። ሌባ መሆኑንም አውቀህ አድራሻ ተለዋወጣ። ቤቱ ውስጥ ለመኪና ማስጫኛ ነው የሰጠው።